ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ ለመላው የእስልምና እምነት ተከታዮች እንኳን ለ1446 ኛው የአረፋ ኢድ አልአድሃ በዓል በሰላም አደረሳችሁ እያልን ለዕለቱ ያዘጋጀናቸው አዳዲስ እና ወቅታዊ መረጃዎችን ይዘን ቀርበናል መረጃዎቻችን እየተከታተላችሁ እስከ መጨረሻው ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት እጋብዛለሁ። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም ሲሉ ተናገሩ። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌድዮን ጢሞቴዎስ ተናገሩ። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅም ጉዳዮች ስታነሳ ትኩሳታቸው የሚጨምሩ ሀገራት አሉ ያሉት ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉም ለፓርላማ አባላት ገልጸዋል። ውጭ ጉዳይ ሚኒስቴር ሚኒስትሩ ይህንን ያሉት ከፓርላማ አባላት በቃል ለቀረቡላቸው ጥያቄዎች ትናንትና ሐሙስ ግንቦት 28 2017 ዓ.ም በህዝብ ተወካዮች ምክር ቤት ተገኝተው ምላሽ በሰጡበት ወቅት ነው። በመደበኛ ስብሰባ ጥያቄ ካቀረቡት አንዱ የሆኑት የአማራ ብሔራዊ ንቅናቄ አብን የፓርላማ ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያና ኤርትራ ወቅታዊ ሁኔታን አንስተዋል። ኤርትራና ኢትዮጵያን ወደ ጦርነት ጅማሮ እየወሰዳቸው ያለ የቃል ጦርነቱ የተጀመረ ይመስለኛል ያሉት የፓርላማው አባሉ ሁለቱ ሀገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ ግንኙነት በምን መልኩ እንደሚገለጽ ጠይቀዋል። ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት መግባት እድል አለ ወይ ሲሉም ተጨማሪ ጥያቄ አክለዋል። ውጭ ጉዳይ ሚኒስትሩ ለዚህ ጥያቄ በሰጡት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ አስተባብለዋል። የውጭ ጉዳይ ሚኒስትሩን በመወከል ንግግር የሚያደርጉ ተቋማት እንዳሉ ያመላከቱት ዶክተር ጌድዮን እስከማውቀው ድረስ የቃላት ጦርነት ውስጥ እንዲህና እንዲያ ወደ ማለት አልገባንም ሲሉ ለጥያቄው ምላሽ ሰጥተዋል። ጉዳዩ የሚያሳሰባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮች እና የቀድሞ የመንግስት ኃላፊዎች የራሳቸውን መልከታ እንደሚያጋሩ ግን ሚኒስትሩ አልሸሸጉም። እነዚህ አካላት ጆሮ ሊሰጣቸው ይገባል ሲሉም አሳስበዋል። በቅርቡ የእነርሱ ንግግሮችን በተመለከተ የውጭ ጉዳይ ሚኒስቴር የአሁኑ ቃል አቀባይ በተቋሙ መድረክ ላይ የተናገሩት ንግግር አለ። ያ የቃላት ጦርነት የሚባል አይደለም ሲሉ ሚኒስትሩ ገልጸዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ባለፈው ሳምንት በነበራቸው ሳምንታዊ መግለጫ ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ኢትዮጵያ በተመለከተ ስላቀረቧቸው ውንጀላዎች ተጠይቀው ነበር። ከዚህ ቀደም ከተወሰኑ ጎረቤት ሀገራት በመሪዎች ደረጃ የተለያዩ ኢንፍላማቶሪ የሆኑ ንግግሮች፣ ውንጀላዎች፣ ክሶች፣ ዘለፋዎች የመጡበት አጋጣሚዎች ነበሩ። የውጭ ጉዳይ ሚኒስትሩ በትናንትናው የፓርላማው ጥያቄና መልስ ቆይታቸው የቃል አቀባዩን ምላሽ አስተጋብተዋል። መንግስት ፎርማል የሚላቸው ነገሮች ብለዋል። በፍጹም የቃላት ጦርነት የሚባል ነገር ውስጥ አልገባንም። እዚያ ውስጥ የማንገባው እኛ ቀጠናዊ መረጋጋትና ቀጠናዊ ሰላም እንዲኖር በኃላፊነት ስሜት የምንንቀሳቀስ ሀገር ስለሆነ ነው። ዓለም አቀፍ መርሆችና ሕጎችን እንዲሁም አሰራሮችን አክብረን የምንንቀሳቀስ ሀገር ስለሆንን ነው ብለዋል። ሚኒስቴሩ ከኢትዮጵያ አመራሮች የሚወጣ ቃል ትልቅ ትርጉምና ክብደት እንዳለው የጠቆሙት ዶክተር ጌዲዮን በእንደዚህ አይነት ጉዳዮች ላይ በመንግስት በኩል በዘፈቀደና በመሰለኝ ንግግሮች እንደማይደረጉ አመልክተዋል። እንነጋገር ብንል ብዙ የሚያነጋግረን ነገር አለ ሲሉ የተደመጡት ሚኒስተሩ ጉዳዩ መምራት ያለበት በሚዛኑ በጊዜውና በጥንቃቄ እንደሆነም አስረድተዋል። በኤርትራ በኩል ትንኮሳ ቢኖርም አንዳንዴ በሆደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራስ በዲፕሎማቲክ ቻናል የሚመለሰውን ለመመለስ ጥረት እናደርጋለን ሲሉ ዶክተር ጌድዮን ጉዳይ አጽኖት ሰጥተዋል። በኢትዮጵያ በኩል ወደፊትም ወደ ቃላት ጦርነት የምንገባ አይመስለኝም ሲሉ በድጋሚ ማረጋገጫ የሰጡት ሚኒስትሩ ነገር ግን ብሔራዊ ጥቅማችን ሀገራዊ ጥቅማችንን አስመልክቶ ያለን አቋም አይዛነፍም ሲሉ የኢትዮጵያ መንግስት በዚህ ረገድ ያለው አመለካከት ያልተለወጠ መሆኑን አስረድተዋል። የጋራ ተጠቃሚነት እንዳለው ባለመረዳት ወይም በተለያየ ምክንያት ኢትዮጵያ ስትራቴጂክ የሆኑ ሀገራዊ የጥቅም ጉዳዮች ስታነሳ ትኩሳታቸው የሚጨምሩ ሀገራት አሉ ሲሉ የተደመጡት የውጭ ጉዳይ ሚኒስትሩ ሆኖም ኢትዮጵያ ብሔራዊ ጥቅሞቿን በተመለከተ ያላትን አቋም አጠናክራ እንደምትቀጥል ገልጸዋል። ግድብ ስንገነባ እንዴት ይገነባል ብለው እንዴት ሲደረግ እኛ ሳንፈቅድ እኛ እሺ ሳንል ወይም ያለ እኛ ቡራክ የሚሉ ነበሩ። የአሳያስ ቆመን ግድቡን እንዳጠናቀቅ ነው ሁሉ ሌሎች መሰል ስትራቴጂ ፋይዳ ያላቸው የሀገራዊ ጥቅም ፕሮጀክቶቻችንም ቅርብ ይላቸውም ደስ ባይላቸውም እውን ማድረጋቸውን አይቀርም ሲሉ ዶክተር ጌድዮን ለፓርላማ አባላቱ ተናግረዋል። ኢትዮጵያ ጥቅሟን የምታስከብረው የጋራ ተጠቃሚነት መርህን ታሳቢ ባደረገ መልኩና የዓለም አቀፍ ሕግ አሰራር መርሆችን ከግንዛቤ ባስገባ መንገድ እንደሆነም የውጭ ጉዳይ ሚኒስትሩ አስገንዝበዋል። የኢትዮጵያ መንግስት ኢትዮጵያ የባህር በር ባለቤት መሆን አለባት የሚል አቋም በጽኑ እያራመደም ይገኛል። በተያዘ ዜናም የኢትዮጵያን ድንበር የማካለል ስራ ተቋማዊ ቅርጽ ሰጥቶ ለማከናወን በዝግጅት ላይ መሆኑን የውጭ ጉዳይ ሚኒስትሩ ገልጸዋል። ኢትዮጵያ ከጎረቤት ሀገራት የምትዋሰንባቸውን በሺዎች ኪሎ ሜትር የሚቆጠር ድንበርን የማካለል ስራ ተቋማዊ ቅርጽ ሰጥቶ ለማከናወን በዝግጅት ላይ መሆኗን የውጭ ጉዳይ ሚኒስተር ዶክተር ጌድዮን ጢሞቴዎስ ጨምረው አስታውቀዋል። ሀገሪቱ ካላት ድንበር በአግባቡ የተሰመረና የተለየው ከ50 በታች መሆኑን ሚኒስትሩ ተናግረዋል። የድንበር ማካለል ጉዳይ የተነሳው ትናንትና ሐሙስ ግንበት 28 2017 ዓ ም በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ነበር። በዚሁ ስብሰባ ላይ የውጭ ጉዳዮችን የተመለከቱ የተለያዩ ጥያቄዎች በአምስት የፓርላማ አባላት ቀርበዋል። ከጠያቄዎቹ አንዷ የነበሩት ገዢው የብልጽግና ፓርቲን በመወከል ከደቡብ ኢትዮጵያ ክልል ጊዶሌ መደበኛ ምርጫ ክልል የተመረጡት ይፍቱ ግዲሳ ናቸው። የፓርላማ አባሏ በጥያቄያቸው መንደርደሪያ ላይ የኢትዮጵያ መንግስት የውጭ ጉዳይ ፖሊሲ ቅድሚያ ለጎረቤት ሀገራት የሚሰጥ መሆኑን ጠቅሰዋል። ይሁንና አንዳንድ ጎረቤት ሀገራት ሉዓላዊነታችንን በመጣስ የገዛ መሬታችንን መያዛቸው ይነገራል ያሉት ወይዘሮ ይፍቱ በዚህ ጉዳይ ላይ ያለውን እውነታ እንዲብራራላቸው ለውጭ ጉዳይ ሚኒስትሩ ጠይቀዋል። በኢትዮጵያ 11 አዳዲስ ሰዎች ላይ የዝንጀሮ ፈንጣጣ መገኘቱን የጤና ሚኒስቴር አስታወቀ። የዝንጀሮ ፈንጣጣ ወይም የማንኪ ፖክስ በኢትዮጵያ መግባቱ ከተነገረበት ከግንቦት 17 2017 ዓ.ም አንስቶ እስካሁን ለ40 ሰዎች ምርመራ ተደርጎ በ17 ሰዎች ላይ በሽታው መገኘቱን የኢትዮጵያ ጤና ሚኒስቴር አስታውቋል። በበሽታው የአንድ ሰው ህይወት ያለፈ ሲሆን፣ አንድ ሰው ደግሞ ከዝንጀሮ ፈንጣጣ በሽታ አገግሟል። በዝንጀሮ ፈንጣጣ መያዛቸው ከተረጋገጡ ሰዎች መካከል ለ15 ሰዎች በለይቶ ማከሚያ ስፍራ የሕክምና ክትትል እየተደረገላቸው ይገኛል። የማንኪፖክስ ቫይረስ የተገኘባቸው ሰዎች እንደ ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ የንፍፊት ማበጥ፣ የቆዳ ቁስለትና ድካም፣ የጡንቻና የጀርባ ሕመም ምልክቶች የሚታይባቸው ሲሆን በሽታው በተለያዩ ታማሚዎች አካል ላይ ቁስል ካለ በቀላሉ የሚተላለፍ ሲሆን በንክኪና የቅርብ ለቅርብ ትንፋሽ ግንኙነት ዋነኛ መተላለፊያ መንገዶች ናቸው። ህብረተሰባችን ከማንኪፖክስ በሽታ ራሱን ለመጠበቅ የማንኪፖክስ ምልክቶች ካሉባቸው ታማሚዎች ንክኪ በመቀነስ፣ ታማሚዎቹ የተጠቀሙባቸው ቁሳቁሶች አልባሳትና መኝታ በአግባቡ ሳያጸዱ ባለመጠቀም፣ የአፍና የአፍንጫ መሸፈኛዎችን በመጠቀም፣ የግልና የእጅ ንጽህና በመጠበቅ ተገቢውን ጥንቃቄ እንዲያደርግ ሚኒስትሩ አሳስበዋል። የማንኪ ፖክስ ምልክቶች የሚያሳይ ማንኛውም ሰው በሚገኝበት ጊዜ በአቅራቢያው ወደሚገኝ የጤና ተቋም ሪፖርት ማድረግ እንዲሁም በ952 እና በ8335 ነጻ የስልክ መስመር የምክርና መረጃ አገልግሎት ማግኘት እንደሚቻልም ተገልጿል። የአሜሪካ መንግስት በአፍሪካ ሀገራት ላይ የጣለው የጉዞ ክልከላ ዲፕሎማሲያዊ ግንኙነትን የሚያሻክር ነው ሲል የአፍሪካ ህብረት ኮሚሽን አስታወቀ። የአፍሪካ ህብረት ኮሚሽን የአሜሪካ መንግስት ያወጣው የጉዞ ክልከላ አዋጅን አስመልክቶ መግለጫ ሰጥቷል። ኮሚሽኑ በመግለጫው የአሜሪካ መንግስት በተለያዩ ሀገራት በተለይም በአፍሪካ ሀገራት ላይ የጣለውን የጉዞ ክልከላ ጉዳት የሚያስከትል መሆኑን አስታውቋል። ማንኛውም ሀገር የዜጎቹን ደህንነትና የሀገሩን ላላዊነት የማስጠበቅ መብት እንዳለው እናከብራለን ያለው ኮሚሽኑ የክልከላ አዋጁ ሚዛናዊነት ሁሉ ያልጠበቀ ተአማኒነትና ረጅም ዘመናትን ያስቆጠረው የአሜሪካና የአፍሪካ ግንኙነትን የሚጎዳ መሆን የለበትም ብለዋል። የተመረጡ ሀገራት ዜጎች ወደ አሜሪካ እንዳይገቡ ክልከላ የሚያደርገው አዋጅ የሁለቱን አህጉር ለዘመናት የተገነባ ዲፕሎማሲያዊ ግንኙነት የሚያሻክር መሆኑንም ገልጿል። አዋጁ የህዝብ ለህዝብ ግንኙነት የሚጎዳ በትምህርትና ንግድ ልውውጥ ላይ ተጽዕኖ የሚያሳድር እንደሆነም ነው ያሳወቀው። የአፍሪካና አሜሪካ በጋራ ፍላጎት ላይ የተመሰረተ ግንኙነትን በማጠናከር ለዘላቂ ሰላምና ብልጽግና እንዲሁም በትብብር ላይ መሰረት ያደረገ ዲፕሎማሲያዊ ግንኙነት መኖሩን ኮሚሽኑ ያወጣው መግለጫ ያመለክታል። አሁንም ቢሆን የአሜሪካ መንግስት ጉዳዩ ከሚመለከታቸው ሀገራት ጋር በንግግር ላይ የተመሰረተና አካታች የሆነ የመፍትሄ አማራጭ እንዲፈልግ ኮሚሽኑ ጠይቋል። ኮሚሽኑ በአፍሪካ ና በአሜሪካ መካከል መግባባትን የሚፈጠርበትን ችግሮች የሚፈቱበትና ትብብርን የሚያጠናክሩ ጥሮቶች ለመደገፍ ዝግጁ መሆኑንም ገልጸዋል። ሐማስ የተባበሩት መንግስታት ድርጅት በጋዛ የተኩስ አቁም ላይ ያወጣውን ውሳኔ ውድቅ በማድረጓ አሜሪካን ወቀሰ። የውሳኔ ሀሳቡ 14 ለአንድ የሆነ የድጋፍ ድምጽ ቢያገኝም ብቸኛ የውሳኔው ተቃዋሚ የሆነችው አሜሪካ ድምጽን በድምጽ የመሻር መብቷን በመጠቀም ውድቅ አድርጋዋለች። የፊልስጤሙ ቡድን ዩናይትድ ስቴትስ የተባበሩት መንግስታት የጸጥታው ምክር ቤት በጋዛ አፋጣኝና ዘላቂ የሆነ የተኩስ አቁም እንዲመጣ የሚጠይቀውን ውሳኔ በመቃወም የሰጠችውን ድምጽ ዋሽንግተን ለእስራኤል ያላትን ጭፍን አድሎ የሚያሳይ ምልክት ነው ሲል አውግዞታል። በጸጥታው ምክር ቤት ውስጥ ካሉት 15 ሀገራት 14 ውሳኔውን ቢደግፉም የዩናይትድ ስቴትስ አስተዳደር የመላው ዓለምን ፍላጎት በመቃወም የሰጠውን ውሳኔ አጥብቀን እናወግዛለን ሲልም ሐማስ ተደምጧል። ይህ የእብሪት አቋም ለዓለም አቀፍ ሕግ ያለውን ንቀትና የፍልስጤም ደም መፋሰስን ለማስቆም የሚደረገውን ማንኛውም ዓለም አቀፍ ጥረት ሙሉ በሙሉ ውድቅ ለማድረግ ያለውን ፍላጎት ያሳያል ሲል ሀማስ ተደምጧል። ሀማስ አክሎም ይህ እርምጃ የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ በንጹሐን ዜጎች ላይ እያካሄዱ ያለውን ጭካኔ የተሞላበት የዘር ማጥፋት ጦርነት እንዲቀጥል አረንጓዴ ብርሃን ሰጥቷልም ብሏል። በተጨማሪም የጸጥታው ምክር ቤት እርዳታ ወደ ጋዛ መድረስ አለመቻሉ ስለ ዓለም አቀፉ ማህበረሰብ ተቋማት ሚናና የዓለም አቀፍ ህጎችና ስምምነቶች ትክክለኛነት መሰረታዊ ጥያቄዎችን ያስነሳል ሲል ተከራክረዋል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከእኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በተሎ እንዲደርሷችሁም የደወል ምልክቷን ይጫኑ። በድጋሚ መልካም የአረፋ ኢድ አላድሃ በዓል ይሁንላችሁ። ሰላም ለእናንተ፣ ሰላም ለኢትዮጵያ።